ይሄው ከቦት ጫማ አርገን ከመግባት መኪናችን እስከማስገባት ማስገባት ራሳችን ቤታችን ድረስ መኪናው ይገባል መስል በጥሩ ሁኔታ ነው ያለ። ነው ለውጥ ከራስ ይጀምራል፣ ሲሰፋም ለአካባቢና ለከተማ ብሎም ለሀገር ይተርፋል። ሀገርን የሚገነቡት የተባበሩ እጆች ድምር ውጤት በመሆኑ የማህበረሰቡ የልማት ተሳትፎ ማደግ በከተማዋ ሁለንተናዊ ለውጥ ላይ አበርክቶ ጎልቶ መታየት ጀምሯል። በዚሁ ልክ የቤተሰቡ የልማት ፍላጎትም እያደግ ሄዷል። አካባቢው ለማልማት ያለው እንትን እየጨመረ ነው የመጣው ማለት ነው። በዚህ ምክንያት አንዳንድ ቦታ ላይ በዚህ ሳይገደብ ወደ አስፋልት የማለበስ ለአስፋልት አሁን እኛ ምንም አንሰጣቸው የምናደርግላቸው የሕጉን ስርዓቱን ሊከተሉት የሚገባውን ለምሳሌ የከተማ ልማት የኤልዲፒው መከተል እንዳለባቸው ነግራቸዋለን። የሚፈርስ አጥር ካለን እንዲያፈርሱ አድርገው ያን ሰርተው አስፋልት ከመስራታቸው በፊት መሰራት ያለባቸው መሰረተ ልማቶች እነዛ ግደታ እንደሆኑ ነግራቸውና በዛ መንገድ ሰፈራቸውን ወደ አስፋልት የቀየሩ በርካታ ብሎኮችም አሉን ማለት ነው። ስለዚህ በየጊዜው እየጨመረ ነው የመጣው። ለዚህ ደግሞ ምክንያት የሆነው አንዱ የኮሪደር ጋር የምናያይዛቸው ነገሮች፣ የኮሪደር ልማቱ ራሱ ሰፈርን ንጹህ ለማድረግ የአካባቢ መሰረተ ልማትን እኛ መስራት አለብን የሚል ተነሳሽነት ፈጥሯል። ይሄ የምታዩት ያው በመጀመሪያ ኮብል ነበር ማለት ነው። የአካባቢውን ባለሀብት በማስተባበር ነው ይህንን የኮብል መንገድ ወደ አስፋልት እየቀየርን ነው ማለት ነው። እንደኛ ወረዳ እኛ እንደ በዚህ አመት አላማችን ምንድን ነው? በሁሉም ብሎኮች እንደዚህ አይነት አስፋልቶችና ለነዋሪው ምቹ የሆነ መንደር መፍጠር ነው አላማችን ማለት ነው እና እዚህ ላይ የተሰራውን ደሞ ወደ ሌላ ብሎክ ወስድን ደሞ እንዲሰሩ እናደርጋለን። ቀጣሊያ ማለት ነው የምንሰራቸው ስራዎች ህብረተሰቡን በትክክል ካስገነዘብ ነው። ህብረተሰባችን በኮሪደር ልማቱ ካገኘው ትሩፋት አንጻር የተፈጠረበት ከፍተኛ መነሳሳት አለ። ፍላጎቱ እጅግ በጣም ከፍተኛ ነው። ለምሳሌ በፊት አንድ ብሎክ ወይም አንድ ወረዳ ላይ የኮብልስቶን መንገድ ከሆነ ጥያቄው የኮብልስቶን መንገድ ከሰራሽለት በኋላ ወይም ከተሰራለት በኋላ የኮብልስቶን መንገዱን ነው በቃ ይዞ የሚቀጥለው። ከዛ ሌላ ጥያቄ ነው የሚጠይቀው። አሁን ግን ህብረተሰባችን እየጠየቀ ያለው የኮብልስቶን መንገዱን ጥያቄ መልሰሽለት ሲያበቃ ያ መንገድ ለምን አስፋልት አይሆንም? በከተማችን በህብረተሰብ ተሳትፎ ከተሰሩ የልማት ስራዎች መካከል ሌላው የአካባቢን ሰላምና ጸጥታ መጠበቅ የሚያስችሉ አዳዲስ የማህበረሰብ አቀፍ የፖሊስ አገልግሎት ማዕከላት ይገኙበታል። በፊት ይሄ ቆሻሻ ነው፣ ሽንት በየሜዳ ሜዳ የሚሸና ነው። ለፖሊሶች የተመቻቸ አይደለም። ቆርቆሮ በቆርቆሮ ዝም ብሎ በቃ ስጋት ኤሪያ ነበረ። እዚህ ወንዛ ወንዝ ነው ኢንዱስትሪ ኤሪያም ስለሆነ በጣም ጸጉረ ለውጥ ሰዎች የሚኖሩበት አካባቢ ነበር። ጅማሪ ቤቶች ስለሆኑ ወንጀሎች ራሳቸውን ቅርጻቸውን እየቀያየሩ በጣም ብዙ ወንጀሎች ይሰሩ ነበር። እዚህ አካባቢ ላይ ፖሊስ ጣቢያ አለ። እዛ ወረዳው አካባቢ ጋር የወረዳ 13 ፖሊስ ጣቢያ አለ። ግን እዛ ድረስ ሄደን ነበር የምናመልክተው አንዳንድ ችግሮች ሲኖሩ፣ እነዛን ወንጀሎች ለመቀነስ ፖሊስ ከዛ ከዋና ጣቢያ መጥቶ ነበር እዚህ አካባቢ ላይ ወንጀሉን ለመቀነስ የሚሯሯጠው ከዚህ በፊት መጠለያ የለም። አርፈው አንድ ነገር መፍታት የሚችሉበት ቦታ ስለሌለ ፖሊስ ጣባ ነበር የምልከው። ወንጀሎቹ በእርግጥ ብዙ ማታለል፣ ማጭበርበሮቹ የቤተሰብ ረስ ስርቆቶቹ በጣም ይበዛሉ። ከዚህ በፊት ማህበር ቤት ከመሆኑ አንጻር ጅምር ቤቶቹ ነው የበዙት። ከዚህ አንጻር የስጋት ቦታዎች ነበሩ። ይሄ ቦታ የጎሮ ፖሊስ ጣቢያ ቦታ የነበረበት ቦታ ነው እና ጎሮ ፖሊስ ጣቢያ ራሱን ፎቅ ሰርቶ የደረሮ ሰ አጠገብ ላይ አዲስ ፎቅ ላይ ሲገባ እዚህ የነበረው ጣቢያ ስነሳ ህዝቡ በቅርበት አገልግሎት የሚያገኝበት መንገድ በጣም አጨናት የለም አያገለገል ብዙ ጊዜ ይሄን አሁን ወደ ታች አይቶች ከሆነ ህዝቡ ያለበት አካባቢ ላይ ወንዝ ዳር ነው። አብዛኛው ሰዓት፣ ፖሊስ ተደውሎ እንደዚህ ህዝቡ አንዳንድ ችግሮች ሲፈጠሩ የድሮ ስሊን ጥሬ ለህዝቡ በአፋጣኝ መልስ የሚሰጥበት አቅሪ አባይ የሆነ አገልግሎት የሚሰጥበት ቦታ አልነበረውም። አሁን አጋዥ ኃይል ተቀጥሮ ማህበረሰቡ ራሱ ቀጥሮ ማለት ነው። እዚህ ፖሊስ ጋር መጥቶ ስምሪት ይወስዳሉ። በአግባቡ ከፖሊስ ጋር ተግባብቶ ራሱ ማህበረሰቡ ራሱ ራሱን እየጠበቀ ነው በአሁኑ ሰዓት ከመንግስት ጎን ሆኖ ነው ማለት ነው። አሁን ግን ይሄ በመሆኑና ፖሊስም ወደዚህ ኃይሉን በማጠናከሩ ስታንድ ባይ የሆነ ፖሊስ አለ። 24 ሰዓት ነው አገልግሎት እየሰጠ ያለው። ስለዚህ ያ መልካም ነገርም ፈጥሯል። በጥበቃም በተለያየ ነገሮች ወንጀል ወንጀልን መቀነስ የምንችለው እንዲህ አይነት ኳሊቲ ደረጃውን የጠበቀ አካባቢውን የሚመስል ነገር ስንሰራ ነው እና ከሰራን በኋላ ብዙ ለውጦችን አግኝተናል። ከስታንዳርድም አንጻር በፊት የምንሰራቸው የኮሚኒቲ ፖሊስ ሴንተሮች ሻወር ቤት የሌላቸው እዛ ቁጭ ብለው ለሚያገለግሉ የጸጥታ አካላት በቂ ሰርቪስ ለማግኘት የማይመቹ ነበሩ። አሁን ግን እነዚህ የምንሰራቸው የኮሚኒቲ ፖሊስ ሴንተሮች በስታንዳርድ የተሟሉ ሁሉንም አገልግሎቶች የሚያካትቱ እንዲሆኑ አድርገን እየሰራን ነው 2018ም ይህን ማስቀጠል ያስፈልጋል ከ2013 ዓ ም ወዲህ 252 የማኅበረሰብ አቀፍ የፖሊስ አገልግሎት ማዕከላት የተገነቡ ሲሆን በ2017 ዓ ም ብቻ 49 ማዕከላትንም መገንባት ተችሏል። በዚህም የማኅበረሰቡን ጥያቄ መፍታትና ወንጀልን በቅርበት መከላከልም ተችሏል። ህብረተሰቡን በራሱ የኔነት እየተሰማቸው ነው በአሁኑ ሰዓት ማለት ነው። ድሮ እንደዚህ ቀርቦ አሳትፎ ምናምን የሚላቸው የለም። አሁን በአሁኑ ሰዓት ግን ሁሉም በቅርብ ተሳትፎ ስለሚያደርግ ህብረተሰቡ ለራሱ ነው፣ ይሄ ለመንግስት አይደለም። ነዋሪ ራሱ ስለሚኖርበት ይሄ የኔነት ተሰምቶት ነው ይሄን ስራ እየሰራ ያለ የህብረተሰቡ ቀናነት በቃላት አስገልጾም ምክንያቱም እኛ ደረሰኝ ይዘን ከህብረተሰቡ ብር አልሰበሰብም ህብረተሰቡ ራሱ እየመጣ ማቴሪያሉን እየሰጠ የኔ ነው በሚል አይነት ተነሳሽነት የወረዳውም ህብረተሰብ ተሳትፎም አለ አብሮ ጎን ለጎን ስለዚህ እንደዚህ እጅና ጓንት ሆኖ ህብረተሰቡ በሚያሳየው ቀናነት ተነሳሽነት ነው የተሰራው ህብረተሰቡ የዚህ ቤት የዚህ ግንባታ አምባሳደር ነው ማለት ወዳለው አቅራባ ላይ መሀል ላይ ለህብረተሰቡ ማዕከል የሆነበት ቦታ እስከሆነ ድረስ ህዝቡ በጣም ተደስቶ አሁን የተለያዩ ኬዞቹ ሲኖሩ ችግሮቹ ሲኖሩ አቅራባም ከመሆኑ አንጻር መጥተው ዳኝነት የሚሰጡበት የተለያዩ ችግሮችን የምንፈታበት ህብረተሰብ ተሳትፎ ማህበረሰብ አቀፍ ማለት ህዝቡ ጋር ወርዶ የሚሰራ ስራ ስለሆነ ያን ነገር በህብረተሰቡ አማካኝነት እየፈታ ነው። ብዙ ለውጦችን አይተናል። በተለይም ካለፉት አምስት ዓመታት ወዲህ በሰብ ቤዝ በኮብልስቶን ጥገና በአነስተኛ ድልድይ በቱቦ ቀበራ በጥጠር መንገድ በመጸዳጃ ቤት በኮሚኒቲ ፖሊስ እና በሌሎች ልማቶች ሰፋፊ ተግባራት ተከናውነዋል እነኚህ ልማቶችም የከተማዋን ደረጃ በጠበቀ መልኩ እንዲከናወኑ ተደርጓል አንዳንዶቹ ቀደም ብለው ተጀምረው የተቆራረጡ ነበሩ እኛ በዚህ ዓመት ያደረግ ነው ይሄ የተቆራረጠ ነገር አይመጥንም እና ማቆራረጡን ቀይሩት ነው ያልናቸው ለብሎክ አመራሮቹ ሁለተኛ አንዳንድ ከአሁን በፊት ያላሰቧቸው ማካተት ያለባቸው ነበሩ መሬትም አላቸው ሰፋ ያለ ኮምፓውንድ ያላቸዋል አንዳንዶቹ ያንንም ለመስራት እንዲችሉ እኛ አንደኛ ማድረግ ያለባቸው የስፖርት ማዘውተሪያ ቢኖር ለትላልቅ ሰዎችም ለህጻናትም መለስተኛ ሰው ዲስከስ የሚያደርግባቸው ኮርነርስ እንዲኖሩ ማድረግ ግቢ ያለባቸው አካባቢ ላይ ከዛ ግሪን ማድረግ ደግሞ ያን ሰፊውን ቦታ በዛ በመሀላቸው ያሉ ወንዞች አሉ። ወንዞቹ ማጽዳት ከላይ እንኳ ምንም ገና ትሪስ ስላልተደረገ የሚመጣ ነገር ቢኖርም እነሱ አካባቢ ማጽዳት እንዲችሉ በዚህ ስምምነት ይዘው የእነሱ መንደር ከሌላው የሚለይበትን መንገድ መገለጫ ሆነው እንዳመጡ፣ ቀለም እንዳስተካክሉ ከዛ በኤልዲፒው መሰረት የፈጠሯቸው ስህተቶች ካሉ አላግባብ የተቀመጡ አጥሮች ኢቭን ቤት የሚነካቸውም ካሉ እነሱ እንዳያስተካክሉ በማድረግ የመኖሪያ መንደሮችን ያለቀለት ምርጥ መንደር የማድረግ ስራ የጀመርናቸው ናቸው አሉ። እነዚህ በህብረተሰብ ተሳትፎ የተሰሩ የልማት ስራዎች የአካባቢን መልክና አገልግሎት የተሟላ ከማድረግ ባሻገር ለበርካቶችም የስራ እድልን መፍጠር የቻሉ ናቸው። የተሰጠንን የስራ ኃላፊነት ተቀብለን ስራውን በጥሩ ሁኔታ ሰርተን እናስረክባለን። በአጭር ጊዜ ገደብ ውስጥ ስራው ይጠናቀቃል። ለእኛም ጥሩ የስራ እድል አለን። አሪፍ ነው። በጣም ደስ ይላል። ቆንጆ ነው። ይህን ስንሰራ እንደ አቃቂ ቃሊቲ ክፍለ ከተማ እውነት ለመናገር መሰረተ ልማት ብቻ መስራት አይደለም፣ ስራ የድልም ጭምር ተፈጥሯል። ለምሳሌ አሁን እስከ 11ኛ ወር ድረስ አፈፃፀምን ገምግመን ነው የመጠነው ወደ 1310 በላይ ወጣቶች በጊዜያዊ ስራ እድል ፈጠራ ላይ ተሰማርተዋል ማለት ነው። ያው እንደምታዩ ብዙ ማህበር ገብቷል እዚህ አካባቢ ብዙ የስራ እድል ተፈጥሯል። ቢያንስ እዚህ ኤሪያ ላይ እንኳ ወደ አምስት ስድስት ማህበር ነው የገባው። እኛ አሁን አስር አባሎች ነን። ተጨማሪ ግን ወደ አስራ አምስት ሙያተኛና ሀያ ጉልበት ሰራተኛ ማሳትፈናል። እና ጥሩ ነው የስራ እድሉ የተፈጠረው ማለት ነው። አዲስ አበባ ከተማ የጀመረችው የኮሪደር ልማት ከዋና ዋና መንገዶች አልፎ በውስጥ ለውስጥ መንገዶች መደገፉ የከተማዋን የስማርት ሲቲ ጉዞም በእጅጉ የሚደግፍ ሆኗል። በከተማ ደረጃ ላይ ኮሪደር ልማት እየተሰራ እንደሆነ ማንም አቃል ማለት ነው። እኛ አሰብነው ኮሪደር ልማት በከተማ ላይ የተሰራው ስራ አንደኛ ተጨማሪ ህዝቡ ደግሞ ወጣ ገባ ይለው ብሎ ምናልባት ከአዲስ አበባ ወጥቶ ሌላ ጋ ነው ቅዳሜና ይሁድ ስዝናና የነበረው ማለት ነው። አዲስ አበባ ላይ ግን ከከተማ የሚወጣ ሰው የለም። እዛ ነው ቅዳሜና ልጅ ይዞ ተዘናቶ የሚመጣው ማለት ነው። ይሄንን ለምንድን ነው ወደ ብሎክ ማናመጣው ብለን ከህዝቡ ጋር ዲስከስ አድርገን ውይይት አድርገን ውጭ ላይ የተሰራው ነገሮች ወደ ብሎክ እንዲመጣ አድርገናል። እንደ ከተማ ተማን ፕሮሞት የሚያደግ እንትን ነው። በስራ አጋጣሚ ሚድል ኢስት ብዙ ቦታ ይጃለው እና እንደዚህ አይነት ስታንዳርድ መንገዶች የማየው በጣም ውስን ቦታዎች ላይ ነው እውነት ለመናገር። እና ያም ተሞክሮ ስላለ ይህን ሳይ በሀገሬ እንዲህ ነገሮች ተሰርቶ ሳይ ቀላል አይደለም፣ ቀላል አይደለም። መንግስት ብዙ ነገር ነው ኢንቨስት እያደገ ያለው። ይህ ደግሞ ሌላውን ማህበረሰብ ተጠቃሚ እንዲሆን ለው የወረዳም ሆነ ክፍለ ከተማ ህብረተሰብ ተሳትፎ ጽህፈት ጋር ተነጋግሮ ሌሎችም እንደዚህ መስራት እንደሚችሉ የሚያስረዳ ተምሳሌት መሆን የሚችል ነው። የህዝብ መጸዳጃ ቤቶች፣ ድልድይ፣ ፍሳሽ ማስወገጃ መስመሮች እነዚህን በሙሉ በከተማችን ከሚሰራው ትልቅ የኮሪደር ልማት ፕሮጀክት ትልልቅ ሰው ተኮር ተግባራት ፕሮጀክት እንደ ከተማ ካመጣ ነው። የፕሮጀክት አፈጻጸም ውጤት እሳቤ ጋር ካላያያዝን፣ ስታንዳርዱን በዛ ደረጃ ካላመጣን ውጤቱ የላቀ የሆነ ስለማይሄድ፣ የህብረተሰቡን ፍላጎት በተገቢ ስለማያሟላ ጨመረ ያልነው የህብረተሰብ ፍላጎት እና ተሳታፊነት ወደኋላ እንዲመለሳ ያደርገዋል። ስለዚህ እንዳይሆን ይህንን የሚመጥን እቅድ ማቀድ በ2017 በላቀ ደረጃ ማሟላት እንደሚገባል አስበን እየሰራን ያለ ነው። በህብረተሰብ ተሳትፎ የተገነቡ የልማት ስራዎች ለከተማዋ የዘላቂ ልማት መሰረት የሚጥሉ ሲሆን በትብብር አካባቢን መለወጥ ብሎም ውጤቱ ከተማን መቀየር እንደሚችል ማሳያ ነው። በመንግሥትና በህዝብ የተባበረ ክንድ ከተማ አደገ ማለት ደግሞ የሀገር መለወጥ ምሳሌ ነው። ለዛም ነው አዲስ አበባ የሀገራችን የብልጽግና ተምሳሊት የሆነችው።